ገባችሁ? እንደ ድሮ ይሄ ዩቱብ ከዛ ወዲህ ብለው ወዲህ ብለው ወዲ ብለው ከዛ ትርፌ ስራ ቦታ የት ነው ያለው? ምክንያቱም እንዳልክን አይቶታላ እንዳልክን አይቶታላ እንዳልክን ሲያየው አሀ ቆይ ለምንድን ነው ታዲያ እንዲህ የማላደርገው ብሎ ማለት ነው። ቤተክርስቲያን አሁን ምን አለ ጭራሽ

አንተ በኢትዮጵያ በኩል ጣመን ተቆመን ማሟሟቅ አለበት። ህዝብ ማለቅ አለበት። ና ተመለስ። አለመኒ ምን አሁን ይመጣል። አልሰማም እንዴ ግን ይን አልሰማም እንዴ? ርቃል እንዴ? አሁን ስራ አለ። ና ኢትዮጵያ ሰው ያስፈልጋታል። እናማሙቅ እንጂ መምጣትም አለ። አንተ የጌታቸውን የአብይ አህመድ ሆነን ኢትዮጵያ እናድናታለን። ስራማ አለ ሽቀለና ቶሎ ሽቀለ። ከዛ አሁን ነው ስልጣን የሚሰጥን መሬት የሚሰጥን ገዛ የሚሰጥን የት አባታቸው ና እነሱ በዛ በኩል እኮ ኢትዮጵያ እንዴ ነው የሚለው እንዴ እና አሁን የእውነትና ነው። ይቅርብ አሁን ብሎ ነገር የለም። ስራ አለ፣ ስራ አለ። ደብረጽዮንና እንትና ትላንትና አስመራ ሄደው ሲወያዩ አልሰማህም እንዴ? መምጣት ማለት ነው። ሞቅ ያለ ስራ ኢትዮጵያ ሊገጩን እንዴ? መምጣት ማለት አጋው አይደለም እንዴ? አብይ፣ እሷ ያስፈልገዋል። አብይ እና ጌታቸው ረዳ ወደ ፖለቲካችን ገባ እንሸከልበት። መሸቀል ብቻ ሳይሆን ይሄ ደግሞ የማንነት ጥያቄ ነው። የማንነት ጥያቄ ነው። ማንም ከዚህ በኋላ የሚቀበል ሀቢ ሀፒ ማዘርበ ጣይቱ ተነስቻለሁ። ህዝብ የላግም አንተ ሚኒሊክ ና ሚኒሊክ አትንከራከርም ማለት ጣይቱ አንተ ሚኒሊክ ና። እነዚህ ሰዎች ጠግበዋል። በጣም ጠግበዋል። እንዴት ትላንት አልሰማችሁም እንዴ? ደብረጽዮን የሆነ እኮ ከኢሳያስ ጋር ቁጭ ብሎ አወራ። ጉድ አልሰማችሁም ነ ወይስ እኔ ብቻ ነኝ? አወራሁት ነገሩ እንዴት ነው? አወጣሁት ወይስ ተሰብቷል ነገሩ። አልሰማም እንዴ ሰው አልነደራደርም። አልሰማም ና በቃ ተጠምቃል፣ በቃ ተጠምቃል። አሁን ና አሁን ዘራፍ ስንል ኢትዮጵያ ስንል ኢትዮጵያዊነት ስሜት ያለባቸው አንበሳ ቡር ብለ አድርገው ረሙራል።